መቁጠሪያ የመምህር ተስፋዬ መቁጠሪያ ነው። የቀሲስ ሄኖክ መቁጠሪያ ምን አለው? መተታል የምትሉ ሰዎች ተን ያዳምጡ። ቅዱስ ሚካኤል ምስክሬ ነው የሚላቸው እኔ በጨርቅ መንፈስ ይዞልኛል መቤት ተፍጭ የባረኩት መንትን በምን በጨርቅ ጨርቅ ጨርቅ ጨርቅ እንደዚህ እንዴት አድርገሽው እንትን ብዬ ይውላችሁ ጨርቅ ያለ ጨርቅ ነጭ ጨርቅ አገኘውኝ ና ቆርጬ ተፋውቴ ከዛ ጫፉ የምንባለው ጥሩ ነው ይሄ ጫፍ ጫፍ በቀጭን በቀጭን አድረግኩት እና ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ይሄ ጫፍ ጫፉን ማለት ነው። ሶስት አድርጌ ጫፍ ጫፉን ከዛ በሱ እ በአብ ስም በወል ስም በመንፈስ ቅዱስም ይሄ መቁጠር የተባረከ ይሁን ብዬ በዛ እንትን ስቀጠቅጠው መንፈሱ ከኔ ወጥቶ አልገ ያናውፅ ነበር። ከኔ ላይ ይወጣና ያናውፅዋል። እምነት ሽኮበቃ በአይምሮ መቁጠሪያ ብ ስላሰብ ሽኮ ነው። አየሽ መጠሪያ ነው ብዬ ጨርቅ ሳፍቼ በጨርቅ ቅጥቅጥ። ስለዚህ እናንተ በቻርጀር ገመድ ገመድ አንቆራጥቼዋለሁ ትላለች። በጣም ይገርማል። ስለዚህ እናንተ የአባ ግማ መቁጠሪያቸው ላይ ምናለ የምትሉ ሰዎች ከኔ ከራሴ ሕይወት መማር ትችላላችሁ። እኔ በጨርቅ ነው መንፈስ የተያዘልኝ። በሆነ በራሴ በሆነ ቲሸርት። ስለዚህ እኔ ሱዳን አደርኩም፣ ጠንቋይ አላገኘሁም፣ አላስደገምኩበትም። የእግዚአብሔር ኃይል ነው። መንፈስ ቅዱስ ዘርጌ ወጣሁ፣ ሌላ ቦታ ገባሁ። ከዛ ጠፍቼ ሌላ ቦታ ስገባ ጸላይታኛለች መሰለኝ። አባትና ጠንቋም ናቸው የሚሉ ሰዎች ራሱ እኔ እራሱ ገርሞኛል። ጠንቋ አለችኝ። ኛው ታባረች ያው ነገ ታነበንባለች በመንገድ ተቀጠፈ ማለት ነው። እንዴት ምን ስታደርጊ ለካ ካሜራ አለ ክፍሌ ውስጥ እኔ ደግሞ አላየው የደብቅ ካሜራ አስቀምጣለች። ከዛኔ ደሞ ለኔ ዘጠኝ ሰዓት ላይ እነሳ ነበር ተነስቼ ጸሎት አድርጌ ሰግድና እቀጠቅጣለሁ የያዝኩትን መጽሐፍ መጽሐፍ እንትን ብላል እንደሱ እንደነሱ ይነት ቁርአን ላይ ድግምት መተቱ መስዋዕት አመስልኝ የያዝኩት መጽሐፍ እሱ፣ እሱን መተተኛ ናት፣ ጠንቋይ ናት። እትህድን አልፈልጋትም ማለት ነው። ወጣ አባረች። እንዳም በፖሊሱ ላታዘዘኝ ብላ ነበር እንጂ በቀላል አለ የምወጣውትኝ ቅዱስ ሚካኤል አባንዶ ጻድቁ አባቴ እንደሆን ልጄ እኔ ካንቺ ጋር ነኝ ብለህኛል። ከዚህ ጉዳ ወጣኝ ዛሬ ብዬ ተስዬ ነው ወጣት በዛ መኪና እስከሚመጣ ድረስ ሽንት ቤት ተደብቄ ስልኬን ቀምቶ ይሙላ ለፖሊስ አሳልፍ አልሰጠኝም፣ ጠንቋይ ዐይነት፣ ብሎ አሁን መንፈሱ ሊያዝ ሲል፣ በፊት በሰዎች ላይ እያደረ እየሄደ ምን ያደርግሽ ነበር? ሃይማኖትሽ ለማስቀየር ማተብ ለማስበጠስ፣ ወይም ደግሞ እንድትጠራጠሪ ነበር። አሁን ግን እጅ በእጅ ጨበጣ ጀመራችሁ፣ ማለት ነው። እጅ በእጅ ጨበጣ ጀመርን። መመርት ከዛ በጣኝና መጣው እጃዛ ቤት ይባላል እረፍት ቤታችንን ግን መጣው እዛ ገባሁኝና ጸሎት አደረኩኝ ምን አልኩኝ መሰለ ጸሎቴ አባቴ ጻድቁ አቡነ ሀብተ ማርያም ሆይ ቅዱስ ሚካኤል ሆይ እንጸልይበትን እንሰግድበትን መጾም የምችልበትን ቤት ካገኘህ ከመጀመሪያ ደመወዜ ከመጀመሪያ ደመወዜ እሰጥሃለሁ ከመጀመሪያ ደመወዜ ላይ ብዬ ጸለይኩኝና መጥቼ እዚህ ቤት ገባሁ እዚህ ቤት ከገባሁ ሦስት ዓመት ከምናምን ሆነኝ እዚህ ቤት ከገባሁ ነው። አሁን ያለሽበት ቤት በፊት አሁን ያለሁበት ቤት አሁን እዚያው ያለሁበት ቤት አሁን ብጸልይ ብሰግድም እንደው ምንም ነገር ብል ምንም እንትን አይሉኝም። በጣም ጥሩ ቤት ነው ያለሁት። እግዚአብሔር ያባረካቸው ሰዎች ናቸው። መጀመሪያ ላይ ትንሽ ከበ ነበር፣ በሆነ ግን ስለም አንቺ ክርስቲያኖች ነሽ እንደዛ ክርስቲያን ነኝ አልኳችሁ። ኮንትራት ቤት እያሉ ደግሞ ባበግበት ነው የምትጎደል አንደኛ መጾም አልችልም ነበር። ግን እኔ ማድረግ ነበር እንግዲህ እና ዛሬ እኔ ስር ቆጥቶ አይ ዶንት ኖ አላውቅም። ግን እንትን ነበር። እሺ አልጋ ስር ማለት ነው። የዛ ደብቄ ትንሽ ትንሽ በላ ነበር። እንዳይረበኝ ማለት ነው እንዳይረበኝ። ያን ነበር እ ከዛ ዳቦ ጋግርና ዳቦ አንድ ከጋገርኩኝ አራት ቀን አምስት ቀን ይዘኛል ሰው ስለዚህ፣ በቃ ሴስታል ጀመር እ በጨርቅ ምናምን ደብቄ ዳችን እየበላው በሻይ እጾም ነበር። ስራ ግን አይከብድሽም? ጉልበት አንስሽም ነው ስራ ስትሰሪ ጉልበት ያንስሽም ወይ መምህር? ወይኔ በማርያም ያ እንትን አለ። ግን ሆኔ እኔ በሆነ ብቻ በእኔ ብቻ ይሁን በእናንተ አላውቅም፣ አረብ ሀገር ያለን ሰዎች የሆነ የሚያበረታን ነገር አለ የሆነ እግዚአብሔር አምላክ የሚያግዘን አንዳንዴ፣ ስራ ቶሎ ቶሎ በጣም ስራ በዝቶብኝ ስራ ቶሎ ቶሎ ጨረስማ፣ እንዴ ምን እንዲሰራው ዛሬ ላለሁኝ እግዚአብሔር እንዴት እንዴት እንደሚያግዘን በጣም ደክሞ እፋውን እንደዚህ በጣም ደክሞኝ ብዬ ግን የሚያግዘኛ እግዚአብሔር በቃ ብርታታ ይለሰጠኛ። እንደውም መሪ ሌላ ቦታ እህቶቹ ቤት ምናምን እንደዚህ እንትን ትለኝ ነበር ትልከኝ ነበር እንድሰራ እዛበ እንደዛ አድርጎኝ እንደዛ እንትን ብዬ ግን ይሄድ ነበር እህቶቿ ቤት እዛ እጅ አጸዳ ነበረ ትልከኝ ነበረ። እንግዲህ ያኔ እንግዲህ መስቀሌን ካየች በኋላ መከራው ይሄ ነው። ቦታ ልካ ታሰራኛለች። እንደዚህ እያልክ እዚህ ቤት መጣውና እዚህ ቤት መጥቼ ዳግማዊ እግዚአብሔር ስጠው የቀሴ ነው ጋር የሚያገለግልች ምን ብሎ መካሪ ዳጊ በጣም ወዳጅ ነው አሚን፣ አሚን በእውነት በጸሎት አስቡት። በጣም የሚገርም ነው። እና እሱ እምን አለኝ መሰለ ሴፈስላሴን ስ አርጋኖ ስገጅበት አለኝ ሴፈስላሴን ስገጅ አለኝ እዛ ሚለ የማክሰኞ ሴፈስላሴ ስላሴ ነው። እና የዘወትሩን ሰግጀ የእለቱን በቃ በእንትኔ ነው የማደርሰው ያኛውን ግን ኦዲዮን ከፍቼ አብሮ አብር እያልኩኝ ከዛ ሰው እሰግድ ነበር። መምህር ታውቃል እኔ እንደ ቁሜ አሽከረከረኝ እንደዚህ እኮ ተሽከረከርኩ። መጀመሪያ ቁሜ ተሽከረከርኩኝና እንዲሁም ስላሴ ምንጭ ጋርሽከረከረ ጊዜ እንደገና መልሻ መስገድ ጀምርኩኝ ማለት ነው። ከዛ ዞር በቃ ጨርሼ ስደቱን ጨርሼ ቁሜ የማክሰኞ ሴፈ ስላሴ ላደርስ እንደዚህ በእጅ በመጽሐፉን ይዤ የመጽሐፍ ቅዱስን ይዤ እየጸለኩኝ እያለ አይኑ ቀላ ያለ፣ ጥርሱ ግጥቅ ያለ አንዳንድ አካል ጉዳተኞች ከወገባቸው በላይ እጅ ብቻ ያላቸው ሰዎች አሉ። እንደዛ እጅ ብቻ ያላቸው ከእግር በታች እግር የላቸው እና ፀጉሩ ጭፍር ያለ፣ አይኑ ግርጥጥ ያለ፣ ጥርሱ ግርጥጥ ያለ፣ አይኑ የቀላ ጥፍሩ ረጃጅም እጁ ረጅም ይሆንለ። ዞር ብያለሁ። ቅዱስ ሚካኤል ምስክር ነው ማለት ነው። ቤቱ አቧራ በአቧራ ሆነ ማለት መጋረጃውን ውድብድብድብ ባደረገ አልጋው በቃ ቤቱ ተናወፅ። እኔም ጆሮዬን ይዤ ቆምኩኝ። በቃ ማለት ቆምኩኝ በቃ ጆሮዬን ይዤ መጫወቱን ነው የቀረኝ። አፌን ዘጋ ቆምኩኝ። በስመ ስላሴን ብቻ አስታውሳለሁ። በቅድስ ስላሴን በቃ መስኮቱን ከፍቶ እንደወጣ ግን አይቻልም። የሚገርም ነው በጣም እመቤቴን ነው የምለው። መስኮቱን ከፍቶ በቃ በሄለ ነይ። ምንድን ነው የመጣው ይሄ ጠቋር? እንደዛ ነው በሄለ ነይ ስመጣ እሱ እንደሆነ ሲነግርሽ ቆሪጥና ጠቋር? አዎ አዎ። ቆራጥ ብቻ እንደዚህ ነው። ውልብልብልብ ባደረገ አዋራ አዋራ አድርጎ ቤቱን በአንድ እግር አና ይፈትናል። ቁጥጥ ከዛ በኋላ እንተናልኩኝ፣ በትክክል ካለሁበት አሁን ከተቀመጥኩበት ይገርም ነው፣ በጣም እግዚአብሔር የተመሰገነ ይሁን። ይህንን ባይንሽ ያሳየሽ ጠላትሽ አብሮሽ የነበረው መንፈስ እንደነበረ በሰው ላይ እያደረ እንዴት ሲፈትንሽ እንደነበረ በደንብ እንድታረጋግጪ ነው። በጣም ይገርማል። አዎ፣ ከዛ በቃ እዚህ ሁኜ መበርታ ጀመርኩኝ። እዚህ ሁኜ መበርታ ጀመርኩኝ። ቅዱስ አማኑኤል በቃ በቅዱስ አማኑኤል ቀን በቃ ነበር እንደው በቅዱስ አማኑኤል በቀን በቀን በቃ ይታይ ነበር።

ይሄ በደመና ላይ ያለ አይደል፣ ድምዝዝብ አለ ግን፣ በደመና ላይ እጁን ብቻ አውጥቶ መስቀል ሰርቶ እጁን ብቻ ከዛ ያሳየኝና በቃ የሚያየን ሌሎች እንዳዩ ልጥራቸው ብዬ ውጭ ስገባ ይቆጣኛል፣ ይቆጣኛል ስለ አይ አይሆንም ብሎ መለስ ስለለኛል፣ ወደ ደመና ውስጥ ተመልሶ ይገባል። በቃ ማርያምን፣ ማርያም ማርያም፣ ለማንም አላሳይም አልናገርም፣ በቃ በቃ እሺ፣ ትቻለሁ ትቻለሁ ስል ደሞ መለስ ተሞ ያሳየኝ ነበር። የሚል በተደጋጋሚ አየሁ። በተደጋጋሚ እንደዚህ የሸዋ ክሌ ደፍቶ እንደዚህ ደሞ እየተንጠባጠበ እንደዚህ እያሳየኛል። ኢየሱስ ክርስቶስ ደሞ የቅዱስ አማኒኤል ስላድነዋል አይደለም እሱ ል እንደዚህ ድፍት ያድርጎ ይሄ ስላድነው። አንዳንድ ግንባሩ ላይ ደሞ አለ እንደዛ እያተመብሽ በልብሽ እያተመው። ግን ተቀብለሽ ነበር የዛን ጊዜ ቅዱስ ተቀበይ ማለቱ ነው እኔ በቃ ያኔ ክርስትና እንደተነሳሁኝ በቃ መጣው። አንዴ ብቻ ነው የተቀበልኩት። በቃ ያኔ ብቻ በ ብቻ ተቀበልኩ። ከዛ በሌላ ጊዜ ላይ በቃ ቢያንስ ከአንድ ሀያ ጊዜ በላይ አየሁኝ። በቃ አሁን አሁን ግን ያው ትቷል። ምክንያቱም መንገዱን አንድ ማለት ነው። በትክክል እንደዚህ ባረከችኝ። ሙሉ እንዴት መሰለን? እኔ የሆነ ከፊት ለፊት አየርኩን እሷ ደግሞ ከኋላ የነበረች እና መንገድ ያሳየችኝ አለችኝ። ይሄ መንገድ ወዴት ነው የሚወስደው ሲለኝ በዚህ ወደዛ ነው የሚወስደው ብዬ ሳሳያል፣ ነይ ልጄ እጅን ተሳለም ኔ ተባረኪ ያለችኝ እና ቀኑ ሀያ አራት ነው። በተክልዬ ቀን ቅዱስ ክርስቶስ ሳምራ ለሷ መዛን የሚሆነው ከዛ ቆባ እንዳደረገች ብጫ በብጫ ሙሉን የለበሰችው የምልክስን የለበሰች ላድማ ላይ እንዳለው እንደዛ መታ እንትን አለችኝ በእጇ አባረከችኝ። ነገር ነው በጣም ይሄን ይሄን እኔ በጣም በመገረም ነው የምሰማው። ከዛ በፊትም ገጠመኝ ሊያቀርብኳቸው እሌኔም ጭምር ማለት ነው አባታችን አቡነ ተክለ ሃይማኖትንና እናታችን ቅድስት ክርስቶስ ሰምራል እንደዚህ ታይ ነበር። በጣም ያኔ ኢንተርቪው እናደርጋት በነበረ ሰዓትና እግዚአብሔር ጅማሬው ላይ እንዴት አርጎ በደንብ አርጎ በልባችን እንደሚያተምብን ማሳያ ነው። በጣም ደስ ይላል። አዎ አቡነ ገብረመንፈስ መንፈስ ቅዱስም እንደዛ ከእና እንትናቸው ይሄ ያለ አጽማቸው ሰውነታቸው ያለው ጸጉር አለ እንደዛ እሳቸውም ሳልተኛ፣ እንደውም እሳቸው እንደውም ሳልተኛ ነው አለ በመተኛት እና ባለመተኛት መሀል ያለው እንደዛ፣ መ በተኛውበት በእርች ብሎ ባርኮኝ ጊዜ ነበር። ተክልያ አባቴ ተክልያ አባቴ ጋ እንደዛ እንትን ብሎኛል። እሳቸውም እንደውም በህልሜ አይቼ ቄስ ሄኖክ ጋር እንትን ብሎ ነበር እሱ በላይቭ ላይ እንደዚህ ላይ ሸኙ ለመንፈስ ቅዳሜ ቅዳሜ ያኔ ያኔ ትወጣለ ትሄዳለ ብሎት ነበረ። አቡነ ሀብ አቡነ ተክለ ሃይማኖት ና ዛሬ እኮ በቃ እንደ ክርስቶስ ሰምራ ንኮ ቅድስት ክርስቶስ ሰምራ አየች እኮ እንደዚ አለች እኮ መንፈሱ ብሎ ስለፈልግ ነበር እንደ እሳቸው ጋ ና ቄስ ሄኖክ የቡዳ መንፈስ ሸኝቶልኛል እና የአይን ጥላ መንፈስ ሸኝቶልኛል በቪዲዮ እንደዚህ በፕሮግራም ቅዳሜ ላለ ፍሪ ኮንፍረንስ በሚለው ናቸው ማለት በጣም ይገርማል፣ እንጂ በቃ የተወደደ ቀን የተወደደ አመት የሚለው መዝሙር በልብሽ ነው የተጻፈው። በጣም ማለት እግዚአብሔር በቤቱ ያመጣሽ በተወደደ ሰዓት በተወደደ ቀን ነው። እና እውነት መዘመር ትቻለሽ መዝሙር ትቻለሽ ወይስ ይቅርብን? አንዳንዴ ሞክራለሁኝ። አብረን ዘምር፣ አጠገብሻለሁ። ምን የምል ዝማሬ ዘምር? የተወደደ ቀን የተወደደ አመት፣ ወደ አባቴ መቅደስ የተመለስኩበት አንባር ቀለበቴ የተሸለብኩበት የተወደድ አመት